ጤና ይስጥልን ሰላም። በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? ስድስት ሰዓት ሆኖ የዛሬ ረቡ ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አሁን ጀምረዋል። ከዚህ ሰዓት አንስቶ ለሁለት ሰዓታት ያህል ከእናንተ ጋር ቆይታ እናደርጋለን ተመልካቾቻችን። ሰለሞን ኃይለ ኢየሱስና ማህሌት ታደለ ዜናዎቹን እንመራለን። የስድስት ሰዓት አበይት ጉዳዮችን እናስቀድም። ማረሚያ ቤቶች ታራሚዎችን በስነ ልቦና ብቁ እንዲሆኑ የሁሉም ተቋማት ድጋፍ ይሻሉ ሲሉ የፌዴራል ማረሚያ ቤት ኮሚሽነር የኑስ ሙሉ ገለጹ። በፌዴራል በክልልና በከተማ አስተዳደር በሚገኙ 24 ቦታዎች ተግባራዊ የተደረገ የስማርት ኮሚኒኬሽን ክፍሎች ፕሮጀክት ተመረቀ። አሜሪካ በህዋላ ልትገነባ ያሰበችው የሚሳኤል ማሶን ጨፍያ የኒውክሌር ጦርነት ሊያስከትል እንደሚችል ሰሜን ኮሪያ አስጠነቀቀች። የሚለውን ደግሞ ከውጭ ዜና በዜና ኢትዮጵያ አጫጭር ጉዳዮችን ቀዳሚ እናደርጋለን። ተመልካቾቻችን አብራችሁን ሆኖ ኢትዮጵያ ደቡብ ሱዳን እና ጅቡቲ ያጸደቁትን የኢጋድ ስምምነት ኬንያ ተቀላቀለችው። የኬንያ ሕግ አውጪ ምክር ቤት የኢጋድን ስምምነት ማጽደቁን የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ወይም ኢጋድ ዋና ጸሐፊ ወርቅነህ ገበየው አድንቀውታል። የኢጋድ ስምምነት በሀገሪቱ ምክር ቤት መጽደቁ ድንበር ዘለል ተግዳሮቶችን በመከላከል ዘላቂ ሰላምንና ብልጽግናን ለማረጋገጥ ቀጠናዊ ትብብርን ለማጠናከርም ያግዛል ብለዋል። የቀጠናው ሀገራት በጋራ ጉዳይ ለመስራት ቁርጠኝነታቸውን የሚገልጹበት የኢጋድ ስምምነት ከዚህ ቀደም በኢትዮጵያ በጅቡቲና በደቡብ ሱዳን ህግ አውጭ አካላት መጽደቁ ይታወሳል በሀገራቱ መካከል ሰላማዊ ግንኙነትን ማረጋገጥ ጤናማ ጉርብትናን መፍጠር በጎረቤት ሀገራት ጉዳይ ጣልቃ አለመግባት በሀገራቱ መካከልም ሆነ በሀገራቱ ውስጥ የሚፈጠሩ አለመግባባቶችን በሰላማዊ መንገድ መፍታት ቀጠናዊ ሰላምን ለማረጋጋት እንዲሁም ደህንነትን ማረጋገጥ የኢጋድ ስምምነት ዋነኛዎቹ አላማዎች ስለመሆናቸውም ተገልጿል እንቀጥላለን። ማረቢያ ቤቶች ታራሚዎችን በስነ ልቦና፣ በንቃተ ህግ እንደዚሁም የተለያዩ ሙያዊ ስልጠናዎችን እና ትምህርቶችን በመስጠት አምራችና ብቁ ዜጋን ወደ ማህበረሰቡ ለማቀላቀል ሲባል የሚተጉ እንዲሆኑ የሁሉም ተቋማት ድጋፍ ይሻሉ ሲሉ የፌዴራል ማረቢያ ቤት ኮሚሽን ኮሚሽነር የኑስ ሙሉ ገለጹ። 19ኛው የፌዴራልና የክልል ማረቢያ ቤቶች ኮሚሽነር የጋራ ጉባኤ እየተካሄደ ነው። እዚህ ጉዳይ ላይ እንቆያለን። ይህን ጉባኤ የተካተለች የምትገኘው ዘጋቢያችን ሰናይት ብርሃኔ በቀጥታ መስመራችን ተጨማሪዎችን ልታጋራን ትገኛለች። ሰላም ላንቺ ሰናይት፣ እንደምን ቆየሽ? አሁን ላይ በማረሚያ ቤቶች ያለው የሰብአዊ መብት አያያዝ በምን ሁኔታ ላይ ይገኛል? ተባለ የተነሱ ዋና ዋና ጉዳዮች ካሉ ልትነግኝ ትችያለሽ? አመሰግናለሁ ሰለሞንና ማህሌት። ቀደም ሲል እናንተ እንደገለጻችሁት 19ኛው የፌዴራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነር የጋራ ጉባኤ በቢሸፍቱ ከተማ እየተካሄደ ነው የሚገኘው። በዚህ ጉባኤ ላይ እንግዲህ በዋናነት ቀደም ሲል አንተ እንዳነሳው ባለፈው አመታት የነበሩ የሰብአዊ መብት አያያዞች ላይ ችግር እንደነበረባቸው በበርካታ ጊዜም ጥያቄ ሲነሳባቸው የነበሩ ጉዳዮች መሆኑ ይታወቃል። ከለውጡ አመታት በኋላ ግን በማረሚያ ቤቶች ያለው የሰብዓዊ መብት አያያዝ በመሻሻሎች እንዳሉት ነው የተገለጸው። እንግዲህ ማረሚያ ቤቶች ታራሚዎችን በስነ ልቦና፣ በንቃተ ህግ እና በተለያዩ የቴክኒክና ሙያ ስልጠናዎች ታግዘው በቂ ገቢ አግኝተው ወደ ማህበረሰቡ አምራችና ብቁ ዜጋ ሆነው እንዲቀላቀሉ የሚያደርጉ ተቋማት በመሆናቸው እያንዳንዱ ተቋም ድጋፍ ሊያደርግላቸው ይገባል ሲሉ ነው የፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነር ጀነራል የኑስ ሙሉ የገለጹት። ከዚህ ጋር አያይዘው የፍትህ ሚኒስቴር ሚኒስትር ዴኤታ አቶ ኡመድ ኡጁሉ በበኩላቸው ከሰብአዊ መብት ጋር ተያይዞ ሲነሱ የነበሩ የሰብአዊ መብት አያያዝና አጠባብቅ ላይ የነበሩ ችግሮች በመጠኑ በሆኑ የተቀረፉ ሲሆን አሁንም ግን ቀሪ ስራዎች አሉ በተለይ ደግሞ ከአባላት ጋር ከሙያዊ ከስነምግባር ምግባር ጋር የተያያዙ ችግሮች አሁንም ሊቀረፉ ይገባል ሲሉ ነው በጉባኤው ላይ መልእክታቸውን ያስተላለፉት። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አቶ ቴድሮስ ምረት በበኩላቸው። በፍትህ ስርዓቱ ላይ የሚታዩ ክፍተቶችን ለመሙላት የፍትህ አስፈጻሚ አካላት በቅንጅት ሊሰሩ እንደሚገባ ነው ማሳሰቢያ የሰጡት። እንግዲህ በእነዚህ በለውጥ ዓመታት በማረሚያ ቤቶች በርካታ ለውጦች ስለመኖራቸው ነው ኮሚሽነር ጄኔራል የኑስ ሙሉ ሲናገሩ የነበሩት። ነገር ግን ሪፎርሙ ወይም ለውጡ በትክክል ተግባራዊ እንዳይደረጉ ደግሞ ተግዳሮት የነበሩ ጉዳዮች እንዳሉ አንስተዋል። ከነዚህ መካከል በግንባታ ላይ የነበሩ የማረሚያ ቤት ተቋማት ቶሎ አለመጨረሻቸው፣ የታራሚዎችን ፋይል የያዙ ነገሮች በቴክኖሎጂ የታገዙ አለመሆናቸው እንዲሁም ደግሞ በአባላት ላይ የሚነሱ የስነ ምግባር ጉድለቶች እንዲሁም ከኑሮ ውድነት ጋር ተያይዞ ለማረሚያ ቤት ለታራሚዎች የሚቀርቡ የቀለብ ላይ የተወሰነ ችግሮችን ፈጥረው እንደነበር ኮሚሽነር ሙሉ ሲያነሱ ነበር። ነገር ግን እነዚህ ለመፍታት አሁንም በቅንጅት ሊሰራ ይገባል ሲሉ ነው መልእክታቸውን ያስተላለፉት። ለሰዓቱ ያለኝ መረጃ ይህንን ይመስላል። ባልደረባችን ሰናየት ብርሃኔ፣ በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮች ይቀጥለዋል። ተመልካቾች። በፌዴራል በክልልና በከተማ አስተዳደር በሚገኙ ሀያ አራት ቦታዎች ተግባራዊ የተደረገ የስማርት ኮሚኒኬሽን ክፍሎች ፕሮጀክት ተመርቋል። ከዓለም ባንክ በተገኘ የሶስት ነጥብ አምስት ሚሊዮን ዶላር የገንዘብ ድጋፍ የተተገበረ ፕሮጀክት መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ገልጿል። ፕሮጀክቱ በተመረጡ አስር የፌዴራል ተቋማት፣ አስራ ሁለት የክልል ፕሬዚደንት ጽህፈት ቤቶችና ሁለት የከተማ አስተዳደር ከንቲባ ጽህፈት ቤቶች በድምሩ ሀያ አራት ተቋማት ውስጥ ተግባራዊ መደረጉን የኢኖቬሽንና ቴክኖሎጂ ሚኒስቴር ገልጿል። በህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ስማርት ኮሚኒኬሽን ፕሮጀክቱ ርቀት ሳይገድበው ሀገራዊ ጉዳዮችን በጋራ ለመወያየትና ለመወሰን እንደሚረዳ ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ አለማየሁ ነው፣ በቀጥታ መስመራችን ላይ ይገኛል። ሞላ እንደምን ቆይተሃል? የስማርት ኮሚኒኬሽን ፕሮጀክቱ ፋይዳው ምንድን ነው ያለው ጠቀሜታ የሚለውን አንሳልን። ከእሱ ጋር አክለህ ደግሞ በምርቃት ስነስርዓቱ ላይ የተነሱ ሀሳቦች ምንድን ናቸው የሚለውንም አክልልን። መልካም በኢኖቬሽን ና ቴክኖሎጂ ሚኒስቴር ተግባራዊ የተደረገ ፕሮጀክት ሲሆን በአስር ክልሎች በተለይም ደግሞ አስተዳደር ቢሮዎች በፌዴራል በአስር የፌዴራል ተቋማት በአስራ ሁለት ደግሞ ተመረጡ የፌዴራል ተቋማትና ክልሎች እንዲሁም በሁለት ከተማ አስተዳደር የከንቲባ ጽፈት ቤቶች ተግባራዊ የተደረገ በ ሀያ አራት ፕሮጀክቶች ናቸው ተግባራዊ የተደረጉት። በዛሬው ሁለትም ቨርቹዋል በሆነ መልኩ ተመርቀዋል የስማርት ኮሚኒኬሽን ክፍሎች ፕሮጀክት ከአንድ ዓመት በፊት በተደረገ ስምምነት ከዛም በኋላ በአንድ ዓመት ጊዜ ውስጥ ተጠናቀቀ ፕሮጀክት መሆኑ ተገልጿል። በዚህ የምርቃት ወቅቱ ላይ በምርቃት ወቅቱ ላይ የተገኙት በህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ እንደዚህ አይነት ስማርት ቴክኖሎጂ የኮሚኒኬሽን ክፍሎች ተግባቦትን በማሳደግና በተለይም ደግሞ ጊዜና ርቀት ሳይገድብ ቨርቹዋል በሆነ መልኩ አገራዊ ጉዳዮችን ለመወያየት ውሳኔ ለመስጠት እንደሚያግዙ ተናግረዋል። ከዚህ በተጨማሪም በተለይም ቴክኖሎጂ ሁሉን አቀፍ የሆነ አስተዋጽኦ አለው። ሁሉንም በቴክኖሎጂ የተደገፉ ልማቶችን ለማሳለጥ በሚደረገው ሂደት ቋሚ ኮሚቴያቸውም ከኢኖቬሽንና ቴክኖሎጂ ሚኒስተር ጋር በቅርበት በመደገፍ እንደሚሰራ ነው የገለጹት። እንግዲህ በቨርቹዋል የተደረገ ምርቃት ሲሆን ህዝብ ተወካዮች ምክር ቤት ከ ከሀያ አራቱ ሳይቶች ወይም ቦታዎች አንዱ ሲሆን እዚህ ከሀያ አራቱ ሳይቶች እኔ የሚገኝበት የተወካዮች ምክር ቤት ላይ ነበር የተደረገ የዛሬው ቨርቹዋሊ። ኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ደግሞ ከቤንሻንጉል ጉምዝ ክልል በቨርቹዋል ገብተው ባስተላለፉት መልእክት በዚህ ምረቃት ላይ ፕሮጀክቱ በአንድ ዓመት ጊዜ ውስጥ የተገነባ ሲሆን በዓለም ባንክ በተገኘ 35 ሚሊዮን ዶላር ተግባራዊ መደረጉና ይህም ዲጂታል 2025 ትግበራ ላይ የራሱ የሆነ አስተዋጽኦ እንደሚኖር ገልጸዋል። በተለይም ዲጂታል 2025 አንዱ ትግበራ የመሰረተ ልማት ዝርጋታ ሲሆን መሰል ስማርት ኮሚኒኬሽን ክፍሎች በመላ ሀገሪቱ መደረጉ ጊዜና ርቀት ሳይገድብ ሀገራዊ ውሳኔዎችን ለማድረግ ዲጂታል የኅብረተሰቡን ተጠቃሚነት ከማረጋገጥ አኳያ አስተዋጽኦ እንዳላቸው ነው የገለጹት ሚኒስትሩ በክልሎች በተደረጉ ፕሮጀክቶችም እንግዲህ ክልሎች በቀጣይ ፕሮጀክቶችን ተግባራዊ ለማድረግና ለመጠቀም መደገፍ እንዳለባቸው ነው ሚኒስትሩ ዶክተር በለጠ ሞላ አጽንኦት ሰጥተው የገለጹት። ከአፋር ሰመራም ደግሞ ሚኒስትር ዴታው የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ይሽሩና አለማየሁ ገብተው ባስተላለፉት መልእክት በዲጂታል ተግባራ ላይ ሚኒስቴር መስሪያ ቤቱ እየሰራ መሆኑና ከዚህ ጋር ተያይዞ አስቻይ መሰረተ ልማት መሆኑን አንስተዋል። እንግዲህ ሰዎች በቢሮቸው ካልተገኙ ወይም እዛ ቦታ ላይ ካልተገኙ ከዚህ በፊት ስብሰባዎችን ማድረግ ውሳኔ መስጠት አስቸጋሪ ነበር። አሁን ግን ቴክኖሎጂ ምስጋና ይግባውና እንደዚህ አይነት ስማርት ኮሚኒኬሽን ክፍሎች መኖራቸው ርቀት ሳይገደባቸው የትኛው ቦታ ላይ ሆኖ የሚፈልጉትን ውሳኔ ለመስጠት በተለይም ደግሞ ገጽ ለገጽ ውይይቶችን ለማድረግ የሚያግዝ ነው። ይህ ፕሮጀክት ጋር እንግዲህ በኢኖቬሽንና ቴክኖሎጂ ሚኒስትር ከሁለት ዓመት በፊት ለሙከራ በአምስት ተቋማት ፌዴራል ተቋማት ላይ ተግባራዊ ተደርጎ ነበረ። በአምስት ተቋማት ላይ በተደረገው የሙከራ ፕሮጀክት ተግባራዊና ውጤታማ ሆኖ መገኘቱን ተከትሎ ነው እንግዲህ ወደ 24 ተቋማት የሰፋው ወይም ያደገው ማለት ይቻላል። በ24 ተቋማት በተለይም ደግሞ በየጊዜው የሚነሱ የተቋማት ቅንጅት አንዱ ችግር ነበረ። እሱንም በመፍታት መልኩ ተቋማት ከተቋማት ጋር የሚያገኙትን ግንኙነት የሚያሳድግ ነው። ለአሁን ያለ መረጃ ይመስላል። መልካም እናመሰግናለን፣ ሞላ ጥሩ ቀን ይሁንልህ። ዜናዎቻችን በቀጥታ ስርጭት መተላለፋቸውን እንደቀጠሉ ናቸው። ከግንቦት ስድስት ጀምሮ ለ15 ተከታታይ ቀናት ሲካሄድ የቆየው የቅዱስ ሲኖዶስ ምልዓተ ጉባኤ እርክበ ካህናት ለቤተ ክርስቲያንና ለሀገር የሚጠቅሙ ጉባኤዎችን እና ውሳኔዎችን በማሳለፍ ዛሬ ተጠናቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓመት ሁለት ጊዜ በሚካሄደው በዚህ ጉባኤ ታዲያ የተለያዩ ውሳኔዎችም የተላለፉበት ነው። እዚህ ጉዳይ ላይ እንቆያለን። ዘጋቢያችን ምንተስኖት ይልማ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ለአንተ ምንተስኖት እንደምን ቆየ? አጠቃላይ በርክበ ካህናት ጉባኤ ላይ የተነሱ ዋና ዋና ሀሳቦች ምንድናቸው? የተላለፉ የውሳኔ ሀሳቦችስ ገጽታቸው እንደምን ያለ ነው ንገረን እስኪ። አመሰግናለሁኝ። እንግዲህ እናንተም እንደገለጻችሁት ከግንቦት 6 እስከ 19 ለ15 ተከታታይ ቀናት ሲካሄድ የቆየው የቅዱስ ሲኖዶስ እንግዲህ ጠቅላላ ጉባኤ ወይንም ርክበ ካህናት ዛሬ መጠናቀቁ ተገልጿል። ቅዱስ ሲኖዶስ ለሀገርና ለቤተ ክርስቲያን የሚጠቅሙ የተለያዩ ውሳኔዎችን በማሳለፍ ነው እንግዲህ የተጠናቀቀው። ከነዚህ መካከል እንግዲህ ለሀገር ሰላም እና ዘላቂ አንድነት ቅዱስ ሲኖዶስ ከዚህ በፊት የተለያዩ የጸሎትና የምህላ መርሃ ግብሮችን ከናወነ ቅዱስ ቤተ ክርስቲያን በዚህ የተሳተፈች እንደሆነ ገልጿል። ነገር ግን አሁን ይህንን አጠናክሮ ለመቀጠል ቅዱስ ሲኖዶስ የተለያዩ አባላት ያሉትን ኮሚቴ ሰይሟል። ቅዱስ ሲኖዶስ እንግዲህ በእነዚህ ኮሚቴዎች አማካኝነት የተለያዩ ስልጠናዎች፣ ምክክሮች፣ ውይይቶች በሀገር አቀፍ ደረጃ እንዲካሄዱ መወሰኑን ነው ዛሬ የገለጸው። ከዛ በተጨማሪ እንግዲህ በአዲስ አበባ እየተካሄደ በሚገኘው የኮሊደር ልማትና መልሶ ማልማት ዙሪያ የፈረሱ ወይንም ይዞታቸውን ያጡ የቅድስት ቤተክርስቲያን ነባር ይዞታዎችን በተመለከተ እንደዚሁ ቅዱስ ሲኖዶስ የመግለጫ አውጥቷል። የአዲስ አበባ ከተማ አስተዳደር እንግዲህ የፈረሱ ቦታዎችን መልሶ በመገንባት ላሳየው የላቀ ትብብር እንደዚሁ ምስጋና አቅርቧል። እንደዚሁም ምትክ ቦታ በመስጠት ጭምር የላቀ ትብብር ሲያደርግ እንደነበረ ክብርት ከንቲባ ወይዘሮ አዳነች አበቤም ላደረጉት ድጋፍና ትብብር የላቀ ምስጋናውን አቅርቧል። የቤተ ክርስቲያኒቱ ልጆች ምእመናንም በእነዚህ ቦታዎች ላይ በተረከብናቸው ቦታዎች ላይ ቤተ ክርስቲያኒቷን የሚመጥኑ ይዞታዎችን እንድንገነባ ህንፃዎችን እንድንገነባ በሀገር ውስጥም ከሀገር ውጭም ያሉ ምእመናን ይሆናል አስተዋጽኦአቸውን እንዲያበረክቱ እንደዚሁ ቅዱስ ሲኖዶስ ጠይቋል። ከዛ በተጨማሪ የሶስት ዓመታትን የስራ ጊዜያቸውን ያጠናቀቁ ብፁዋን አበው ሊቃነ ጳጳሳትን በአዲስ በመተካት እንደዚሁ ቅዱስ ሲኖዶስ ውሳኔ ማሳለፉ ነው የተነገረው። የቅዱስ ሲኖዶስ ዋና ጸሐፊን እንደዚሁም የጠቅላይ ቤተ ክህነት ስራ አስኪያጅን እንደዚሁ በአዲስ መቀየሩንና ለሶስት ዓመታት አመታት የሚዘልቅ የአገልግሎት ጊዜን እንደተረከቡ ከቅዱስ ሲኖዶስ መግለጫ ለማወቅ ተችሏል። በዚህ መሰረት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንደዚሁም ብፁዕ አቡነ ህርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው መሰየማቸው ነው የተነገረው። ከዛ በተጨማሪ እንዲሁ ሶስት ሊቃነ ጳጳሳትም የተሳሳተ ትምህርት አስተምረዋል ተብለው ተነግሮ ነበረ። ይህንንም በተመለከተ ለቅዱስ ሲኖዶስ ይቅርታ አቅርበው ይቅርታቸውም ተቀባይነት ማግኘቱ ተገልጿል። ብፁ አቡነ ገብርኤል፣ ብፁ አቡነ ፊሊጶስና ብፁ አቡነ በርናባስ እንደዚሁ ይቅርታቸውን ቅዱስ ሲኖዶስ ተቀብሎ በቤተ ክርስቲያኒቱ ማህበራዊ ሚዲያ ቀርበው እንደሚናገሩም እንደዚሁ የቅዱስ ሲኖዶስ መግለጫ ያመለክታል ማለት ነው። ከዛ በተጨማሪ በማህበራዊ ሚዲያ በሀገር ውስጥም ከሀገር ውጭም ያሉ ማህበራዊ ሚዲያ የቤተ ክርስቲያኒቱን ክብር የማይመጥን ነገር የሚያስተላልፉ ሰዎች ከድርጊታቸው እንዲታቀቡ እንደዚሁ ቅዱስ ሲኖዶስ አስጠንቅቋል። ይህንን እና ሌሎች ውሳኔዎችን በማሳለፍ የቅዱስ ሲኖዶስ ምላተ ጉባኤ ተጠናቋል። ባልደረባችን ምንተስኖት ልማን ከስፍራው መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ይሆንልህ። በደቡብ ኢትዮጵያ ክልል የጋሞ ዞን ማህበረሰብ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስካሁን ከ398 ሚሊዮን ብር በላይ ሀብት ማዋጣቱን የዞኑ የግድቡ ግንባታ ማስተባበሪያ ጽህፈት ቤት አስታወቀም። የታላቁን የኢትዮጵያ ህዳሴ ግድብ መታሰቢያ ዋንጫ ከጋሞ ዞን ለጎፋ ዞን የማስረከብ ስነስርዓት እየተካሄደ ይገኛል። የጽህፈት ቤቱ ተወካይ አቶ ዋንጆ ዋናቃ በዚህ ወቅት እንደገለጹት በዞኑ በ2017 ዓ.ም ም ብቻ ከዋንጫው ከመምጣት ጋር በተገናኘ ከ85 ሚሊዮን ብር በላይ ሀብት መሰብሰብ ተችሏል። እስካሁን የተሰበሰበው ሀብት የአይነትና የድጋፍ ያካተተ ስለመሆኑም ተገልጿል። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው የመታሰቢያ ዋንጫው ለሚቀጥሉት 24 ቀናት በጎፋ ዞን የሀብት ማሰባሰቢያ ስራ እየደገፈ ይቆያል። እንቀጥላለን። ዜና ኢትዮጵያን በቀጥታ ስርጭት እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮችን እየተከታተላችሁ ትገኛላችሁ። ከሰው ልጅ የሰውነት ክፍል ውስጥ ከፍተኛ ጥንቃቄና የጤና ክትትል ከሚሹ ጉዳዮች አንደኛው አይን ነው። በኢትዮጵያ ብቻ ከአይን ጋር ተያያዥ በሆነ በሽታ አይነ ስውር ወይም አጥርቶ ማየት የማይችሉ ከ5.4 ሚሊዮን በላይ ዜጎች እንዳሉ መረጃዎች ያመላክታሉ። በአይን ሕክምና ረገድ በጤናው ዘርፍ የተሰሩ ስራዎች ቢኖሩም ተጨማሪ የአይን ህክምና ተቋማትና ባለሙያዎች ማፍራት ደግሞ ዘርፉ የሚፈልገው ጉዳይ ስለመሆኑ ይገለጣል። ዛሬ እዚህ ስቱዲዮችን በዚህ ጉዳይ ዙሪያ እንግዳ ጋብዘን፣ እኛ ምርመራ እያደረግን ተረኛ ማን ነው? ዛሬ ማሉ ተመርማሪ ኔ ነኝ። ከተመልካቾቻችን ጋር እዚህ ስቱዲዮ ካሉ እንግዶቻችን ጋር ጥያቄም እየጠየቅን፣ በዚያውም ደግሞ ለአይን ህክምና ምን አይነት ጥንቃቄ መደረግ አለበት የሚለውን ጉዳይ በእኔ አይን እንማማራለን። እንደምን አላችሁ፣ እንኳን ደህና መጣችሁ። አንተ ሰላም፣ እንዴት ነው ሰላም? ተቀምጬ ነው። የአይን ጤና ለጉዳት የሚያጋልጡ ነገሮች ምንድን ናቸው? በዚሁ እየመለሱልን እንቀጥል እስኪ። እሺ፣ አመሰግናለሁ በቅድሚያ ለአይናችን ጤና ከፍተኛ ጉዳት ሊያደርሱ የሚችሉ ነገሮች በዋነኝነት ያው ህክምናው ላይ ስናይ መንስኤዎቻቸው ብዙ ሊሆኑ ይችላሉ ግን በዋነኝነት እኛ ልንከላከላቸው የምንችላቸው ነገሮች ከኮምፒውተር ከስልክ ከስክሪኖች የሚወጡት ጨረሮች እነሱን መከላከል ከዛ በተጨማሪ ደግሞ ከፀሐይ የሚወጣውን ጨረር መከላከል ማለት ነው መነጽርን በመጠቀም አሁን ምንድ ነው ማድረግ ፊት ለፊት ላይ የስታንዳርድ የምንለው የእይታ መለኪያ አሉ ይሄኛው የመጀመሪያ ቅድመ ምርመራ ስክሪኒንግ ነው ነው እየታሽ ምን ያክል እንደሆነ የምንለካበት ማለት ነው። ፊት ለፊት ላይ ያሉት ፊደሎች ታዩሻል? እንዴት ነኝ? አሁን ደግሞ በዚህ ድኛ የኛውን አይን እንቀይራለን። ከታሽ ልጀምር

ፒ የገባችነመስ ከርቀት ያለው እይታሽ ቆንጆ ነው። እኛ ስታንዳርድ የምንለውን ሲክስ ሲክስ ያለሽ ከቅርበት ያለው እይታሽ እንዴት ነው? ሊና፣ አንድ ጥያቄ እዚህ ላይ በአነሳ ደስ ይለኛል። ብዙ ጊዜ ሰዎች ሳይመረመሩ ወይ ሳንመረመር ያልታዘዘ ወይ ደግሞ በሕክምና በእናንተ አይነት ባለሙያዎች እያልታዘዘ መነጽር የማድረግ ልምድ ሲኖረን ይታያልና በጤና ላይ ጉዳት ይኖረው ይሆን? አሁን አንዳንድ ጊዜ ይሄ ለፀሐይ ይሆናል ይሄ ለአቧራ መከላከያ ይሆናል ይሄ ለንፋስ መከላከያ ይሆናል ሲባል እንሰማለን፣ አደለ? ጤና ላይ ክል አይኖረው? አዎ፣ ማንኛውም ሰው ማንኛውም እድሜ ክልል ላይ ያለ ሰው በተለይ መነጽር ላይ ያለው ሰፊ ጥናት አልተደረገበትም በሀገራችንም በዓለም አቀፍም ደረጃ የተለያዩ የህክምና ስህተቶች ይደረጋሉ ያው አንድ መነጽር ላይ ሶስት ሰዎች ድርሻውን ይወስዳሉ። አንደኛው መነጽሩን የመረመረው ባለሙያ ሲሆን ሁለተኛው ደግሞ መነጽሩን ወርክሾፕ ላይ የሚገጥመው ኦፕቲሽያን ነው የሚሆነው ሶስተኛው ደግሞ የሚጠቀመው ሰው ራሱ ሀላፊነቱን ይወስዳል ስለዚህ አንዳንዴ ለማንበቢያ የተያዘዘውን መድኃኒት ለርቀት የመጠቀም ነገሮች ይኖራሉ ለርቀት የታዘዘውን ደግሞ ለማንበቢያ መጠቀም የአጠቃቀም ስርአቱን አለማወቅ እነዚህ ነገሮች ኃይል ላይ ጉዳት ያደርሳሉ። ቀድሞም የሚመጡትን ችግሮች አለመከላከልም በጥንቃቄ አለመሰራቱንም ኢቨን በጥንቃቄ ኦፕቲሻኑም ኦፕቶሜትሪሱም በትክክል ለክቶ ከሄደ በኋላ በትክክል የሚሰጠው መረጃ ተቀብሎ መነጽሩን የሚያደርገው ሰው በትክክል የማያደርገው ከሆነ የዓይን ጉዳት ያደርሳል ማለት ነው። ስለዚህ ግንዛቤያችን ከፍ እንዲል ምንድን ነው መደረግ ያለበት? ከዚህ ጋር ተያይዞ ያለ ምርመራ መነጽር ማድረግ እንደሌለብን መልእክት የምታስተላልፊው ካለ ብዬ ነው። የትኛውን ቦታ ላይ ያለ ምርመራ የፀሐይ መነጽር አሁን የፀሐይ ፎቶ ሶላር ምናም ተብሎ ገበያ ላይ የሚሸጡ አሉ። እንደዚሁም የማንበቢያ መነጽሮች ማለት ነው። እነዚህ ነገሮች ቅድም እንዳልኩት የራሳቸው ጎንዮሽ ጉዳትም ስላላቸው ማንኛውም ሰው ትክክለኛው በሆነ ቦታ የጤና ተቋም በመሄድ ትክክለኛው ምርመራ በማድረግና ትክክለኛውን የመነጽር ማዘዣ በመያዝ በዛ ማዘዣ መሰረት ነው ማሰራት ያለበት። ኢቨን ኢፍ ቁጥር ባይኖረው የፀሐይ ጨረር መከላከያም ቢሆን ሳይት መነጽርም ባይሆን ስቲል ፕሮቴክሽንም ቢሆን ትክክለኛውን ፕሮቴክሽን እያገኘን ነው የሚለውን ነገር ማወቅ ስላለብን ከትክክለኛው ጤና ተቋም የአይን ክሊኒክ ሊሆን ይችላል፣ ሆስፒታሎች ላይ ከትክክለኛው ጤና ተቋም በሚገኝ ማዘዣ መሰረት በእሱ መሰረት ነው ማሰራት ያለባቸው። ምርመራውን እንቀጥል። ማህሌት እንዴት ናት? ርቀቱ ጥሩ ነው ተብያለሁ። የቅርበቱን ደግሞ አሁን ቼክ እናደርጋለን። ቁጥር አምስት ዘጠኝ ሶስት ሁለት ዜሮ ስድስት ዜሮ አራት ስድስት ዘጠኝ አምስት ሶስት ስድስት። ጥሩ የቅርበት እይታሽም ጥሩ ሁኔታ ላይ ነው ያለው። ደንግፊት ስኳር አስማለ ምንም የለም? ከዚህ በፊት ታውቂያለሽ? አላውቅም። በቤተሰብ አይኖ የጠፋ ሰው ግላኮማ ኦር ሰምቲንግ ተብሎ በዛው አብረን እንድናነሳው ምንድን ነው ጥንቃቄ ማድረግ ያለብን የአይናችንን ጤና ለመጠበቅ ከዚህ ከመነጽሩን ባሻገር ሌሎች ጥንቃቄዎች ምንድናቸው? የሚለውንም እየሰማን እንቀጥል። ምንድነው ከመነጽር ከመጠቀም ባሻገር ሰው በየአመቱ የአይኑን ጤና ለማወቅ በየአመቱ ቼክ ቢያደርግ እንመክራለን፣ እኛ እንደ ባለሙያ በየአመቱ እየሄደ ልክ እንደ ሌላውን ጤንነት እንደሚጠብቀው የአይኑንም ጤንነት የአይን ተቋም ወይም የአይን ክሊኒክ ላይ ወይም ማንኛውም ሆስፒታል ላይ የአይን ሕክምና በሚሰጡ ሆስፒታሎች ላይ ሄዶ በየአመቱ አይኑን ቼክ መደረግ ያለበትን ደረጃ ማወቅ የእይታውን መጠን ማወቅ ውስጥም ያሉ ችግሮችን ለመለየት በየአመቱ ቼክ ቢደረግ እንላለን እንደ ባለሙያ። ምርመራሽ ላይ ትኩረት አድርጌ ወደ እኔ አትይኝ ትመጫለሽ። ችግር የለም ይሄኛው ውስጠኛ ክፍልሽም ጥሩ ሁኔታ ላይ ነው ያለው። ተመስገን ነው። አንድ ጥያቄ እስኪ ላንሳ። ምናልባት የመውጫ ቢሆን ይሄ ጥያቄ ብዬ ነው። መነጽር በሚታዘዝበት ጊዜ የተለያዩ የመነጽር አይነቶች አሉ አይደለ እና እነዚህ ሰዎች በተለያየ ለምሳሌ አሽከርካሪዎች ሊሆኑ ይችላሉ ወይ ደግሞ የሞተር ብስክሌት የሚያሽከረክሩም ሊሆኑ ይችላሉ። ወይ እንደኛ ደግሞ ባዘቦት ብዙውን ነገር የሚጠቀም ሰው ሊሆን ይችላል እና የመነጽር አጠቃቀማችን ምንድን ነው የሚሆነው? አንዳንድ ጊዜ ሌንስ ያለው ሌንስ የሌለው ሲባልም እንሰማለን። እና ሪከመንድ የምታረጊው ነገር ካለ ብዬ ነው። አዎ፣ ልክ ነክ። ምንድን ነው የሚያየን ባለሙያ እኛ ያለንበትን የስራ ሁኔታ ለምሳሌ ከፒሲ ጋር ሊሆን ይችላል ስራችን ከስልክ ጋር የሚያገናኘን ሊሆን ይችላል። ላይቶች የሚበዙበት ስክሪን የሚበዛበት ቦታ ሊሆን ይችላል ስራችን። እንዳልከው ደግሞ ሹፌሮች ሊሆኑ ይችላሉ። ለፀሐይ ብርሃን ተጋላጭ የምንሆንበት ቦታ ላይ ሊሆን ይችላል የስራ ሁኔታችን። ሶ ለሐኪም ባለሙያችን እሱን ስንነግር ወይም ለሚያክመን ሰው እሱን ስንነግር እሱ ይነግረናል ማለት ምን እንደሚያስፈልገን ምን አይነት መነጽር መጠቀም እንዳለብን ከኮምፒውተር ከስልክ ከስክሪኖች የሚወጡትን ላይት የትኛው መነጽር ሊከላከልልን እንደሚችል ፀሐይ ላይ ስንሆን የትኛው መነጽር ሊከላከል እንደሚችል፣ የአይናችንን ጤና በሚያይበት ሰዓት ደግሞ ምናልባት የርቀት የእይታ ችግርም ካለ እሱ በሚለካት መሰረት፣ ቅድም እሷ እንዳየችው ከርቀት እይታችን ታይቶ የቱጋ ነው ማለት በየትኛው ቁጥር ነው መሰራት ያለበት የሚለውንም ባለሙያው ገልጾ ፕሪስክሪፕሽን ይሰጠናል። በዛ መሰረት ፕሪስክሪፕሽኑ ላይ ዲቴል ይጻፋል። ዲስክሪፕሽን አለው ፎቶ ሶላር ሊሆን ይችላል፣ ኤአርሲ ሊሆን ይችላል፣ ብሉከት የሚባል ሊሆን ይችላል፣ ወይም ደግሞ ፖላራይዝድ የሚባሉ ግላሶች አሉ ለፀሐይ ብርሃን የምንጠቀማቸው ብዙ ጊዜ ፀሐይ ላይ ለሚያሳልፉ ሰዎች ማለት ነው እንደ እንደሚያስፈልገው ሰው ያ ሰው እንደሚያስፈልገው የሚያክመን ሰው ፕሪስክሪፕሽኑ ላይ ዲቴይል ይጽፋል። በዛ መሰረት የመነጽር ባለሙያው ያንን አይቶ ፍሬም ያስመርጣል። መጀመሪያ ከፊቱ ቅርጽ ጋር ሊሄድ የሚችል ሁሌ የሚያደርገው ስለሆነ ከዛ ሰው ፊት ቅርጽ ጋር ሊሄድ የሚችል ፍሬም ያስመርጣል። ከዛ በዛ መሰረት የታዘዘው ሌንስ እዛ ፍሬም ላይ ፊት ይደረጋል ወይም ይገጠማል ማለት ነው። ግሩም ነው። እናመሰግናለን በጣም ስለዚህ፣ በመጨረሻ ምን ላድርግ? ምን አይነት ጥንቃቄ ላድርግ? ነ አኗ ቼክ አፕ ብታደርጊ ጥሩ ነው። ከዛ በተጨማሪ ኮምፒውተር ላይ ከአራት ሰዓት በላይ የምታሳልፊ ከሆነ ከኤልኢዲ ላይት ከፀሐይ መጨረር ከኮምፒውተር ጨረር የሚከላከሉ መነፅሮችን በተጠቀሚ አድቫይዝ አድርጋለሁ። አመሰግናለሁ። በጣም እናመሰግናለን ስለመጣችሁ ስላያችሁ እንግዶቻችን፣ ህሊና አበበ ሲኒየር የዓይን ሐኪም እንደዚሁም ገንዘብ መሰለ የመነጽር ባለሙያ፣ ለጊዜያችሁ በጣም ነው አብዝተን የምናመሰግነው። በሌላ ጊዜ በሰፊው ደግሞ የምንገናኝ ይሆናል ብዬ አስባለሁ። መልካም ጊዜ። እንቀጥላለን። የተወደዳችሁ ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። አሜሪካ በህዋ ላይ ልትገነባው ያሰበችው የሚሳኤል ማሶን ጨፊያ የኒውክሌር ጦርነት ሊያስከትል እንደሚችል ሰሜን ኮሪያ አስጠነቀቀች። አሜሪካ ተግባራዊ ልታደርግ ያቀደችው ይሄው የሚሳኤል ማሶን ጨፊያ ሰፈር ዩኒቨርሲትን የኒውክሌር ጦርነት አውድማ ሊያደርግ ይችላል ስትል ሰሜን ኮሪያ ወቅሳለች። የፒዮንግያንግ ውጭ ጉዳይ ሚኒስትር ፕሬዝዳንት ዶናልድ ትራምፕ በስልጣን ዘመናቸው መጨረሻ ይፋ ሊያደርጉት ያቀዱት ይሄው ጦርነት ቀስቃሽ እቅድ ውድቅ እንዲያደርጉት ጠይቀዋል። በአሜሪካ ላይ የሚሰነዘረው የባላስቲክስና የክሩዝ ሚሳይል ጥቃት ለመመከትና ቀጣዩን ትውልድ ከአየር ላይ ስጋት ለመከላከል ያለመ ነው የተባለ እቅድ መቆም እንዳለበት ነው ሰሜን ኮሪያ ያስጠነቀቀችው። ዋሽንግተንን እንደ ባላንጣ የምትቆጥረው ሰሜን ኮሪያ ታዲያ በአሜሪካና በደቡብ ኮሪያ መካከል የሚደረገውን የጋራ ወታደራዊ ልምምዶችን ማውግዛለች። አሜሪካ አዲሱን የሚሳኤል መከላከያ መርሃ ግብሯን ወደ ተግባር ካስገባች ዙሪያ ሰሜናዊ ክፍሏን ለመከላከል አማራጭ መንገዶችን ለማዘጋጀት እንደምትገደድ ማሳወቋን የዘገበው ቢቢሲ ነው። በአሜሪካና በእስራኤል የሚደገፈው አዲስ የሰብአዊ ድጋፍ ቡድን በጋዛ ስራ ጀምሯል። ሰኞ ዕለት የምግብ ድጋፍ የጫነ ተሽከርካሪ በጋዛ ደህንነታቸው በተጠበቁ ቦታዎች መድረሱንና ና ስርጭት መጀመሩ ተገልጿል። ትናንት ማክሰኞ ዕለት ደግሞ በደቡባዊ ራፋ ከተማ በመቶዎች የሚቆጠሩ ፍልስጤማውያን የዕለት ደራሽ ምግቦችን አግኝተዋል። የተባበሩት መንግስታት ድርጅት እንደ ገለጸው በጋዛ ውስጥ ላሉ ሁለት ነጥብ አንድ ሚሊየን ህዝብ እርዳታ ያስፈልጋል። በእስራኤል እገዳ ምክንያት ለአስራ አንድ ሳምንታት ያህል ሴቶችና ህጻናትን ጨ ጀምሮ በርካታ ፍልስጤማውያንን ለረሃብ አደጋ ጥሎ ነበር። የተባበሩት መንግስታት ቃል አቀባይ አሁንም እስራኤል ሁሉንም መሻገሪያዎች ለሰብአዊ ድጋፍ ክፍት እንድታደርግ አሳስበዋል ሲል እየዘገበው ፍራንስ 24 ነው።